አንድነት ጫና ውስጥ ስላስገባው ይህን የሚያደበዙ ሌሎች አጀንዳዎች በመሀል እንዲሰነቀሩ ፍላጎት አለው ማለት ነው አገዛዙ እና እነዚህን አጀንዳዎች በኛ የዋና አጀንዳችን ዘመቻ አንድነት ስለሆነ፣ ዘመንድነት በሀገር ውስጥ ያሉ ችግሮችን በሙሉ እንዲጠርግ ስለምንፈልግ የመጥረጊያ አማራጫችን ነው ምንጠቀም እንጂ ዋና አማራጫችን ላይ ትኩረት እናደርጋለን እንጂ በሚከፋፍሉ የተለያዩ አጀንዳዎች ተወጥረን ጊዜያችን የማናባክን ይሆናል ማለት ነው። ከዛ ውጭ ግለሰቦች የስርዓቱ በደል ማሳያ ናሙና ውጤቶች ሊሆኑ ይችላሉ እንጂ ጥቃቱ እየደረሰ ያለው እንደ ሕዝብ ስለሆነ መጠነ ሰፊ መሆኑን በውል እንረዳለን ማለት ነው። እሱን ተረድተንም ነው ወደ ትጥቅ ትግልና ሌሎች የትግል ሁለ ገብ ትግል አማራጮች ያስገባን ሁነኛ መንገድ ይሄ ነው ማለት ነው። ይህን አጠናክረን እንቀጥላለን እንደ አማራ ፋኖ አንድነት በጎንደር ከሌሎች የፋኖ አደረጃጀቶች ወንድሞቻችን ጋርም እየተናበብን የምንቀጥል ይሆናል ማለት ነው። በጎንደር ቀጠና ቅድም የነገርኩህን ወታደራዊ ድሎች ብቻ ሳይሆን በቀጠናውም የታቀዱ አማራጮችን በሙሉ ያሰብናቸውን በሙሉ እያስፈጸም ለመሄድ የሚያቆመን ምን አይነት ነገር እንደሌለ የገመገብንበት ሁኔታ ስላለ እንዲሁም ደግሞ ህዝባችን አንድነት፣ የሰራዊታችን አንድነት አጠቃላይ ያመጣ ኤነርጂ የሆነ በዚህ ሁኔታ ውስጥ እጅግ እንደ ከፍተኛ ጉልበት የሆነ አንዱን ብንሰራ ስራ ከዚህ በላይ ውጤት እንደምናመጣ እያየንበት ስለሆነ ይህን የአንድነት አቅጣጫ ወደፊትም ለድርድር የማናቀርበው ቁልፍ የመታገያ አማራጭ ሆኖ ይቀጥላል ማለት ነው። መልካም ቀደም ሲል በሚዲያም እኛም እንደገለጽ ነው ከነገደ ሁሉ እስከ አስራ አምስት ቀን አስቀምጠን የአማራ እንደ ጎንደርም እንደ አማራም አጠቃላይ አንድነት እንዲመጣ ሰራት እንደምናደርግ በይፋ ውጀን ነው የተናገር ነው። በር ከፍቶ ነው ከሁሉም የፋኑ አደረጃጀቶች ጋር ውይይቶች እንዲደረጉ እና አንድ አማራዊ ድርጅት እውን እንዲሆንና የዚህ አካታች አማራዊ ድርጅት ውስጥ አጀንዳዎቻችንንም፣ ሰብዓዊ ኃይላችንም ቁሳዊ አቅማችንን በሙሉ ጠርንፈን ሰላታችን በአንድነት እንድንታገል የሚያስችል አደረጃጀት እንዲኖር ምኞታችን ፍላጎታችን ነው እና ለዚህም የሆኑ ንቅናቄዎች፣ አቅጣጫዎች ተከፍተዋል ተነጋ ሀገር የመነጋገር ብሎች ተከፍተዋል፣ ማለት ነው። በተጨባጭም ወደዚህ የሚወስዱ ግልጽ መንገዶች ነው የታወጅ። ሆኖም ግን በተለያየ ሁኔታ የውስጥ ውይይቶች አንዳንድ ቦታ ያለቁበት ሁኔታ አለ፣ ጥሩ ሄድበት አለ። አንዳንድ ቦታ ገና ሂደት የጠየቁ ጉዳዮች ሊኖሩ ይችላሉ። በአጭር ጊዜ ነገሮች ተጠናቀው ግን ወደ አንድ ለመምጣት ያስችላል። በአንድነት ዘመቻ ውስጥ ካለነው ጋር ማለት ሳይሆን አንድነቱ ዘመቻ ውጭ የሆኑ የፋኖ አደረጃጀቶች በሙሉ ማለት ነው። ከእነሱ ጋር የሚደረግ ንግግርና ውይይትም ጎን ለጎን በር ክፍት ነው እየተደሰራ እንደሆነ ነው መናገር የምንችለውና ወደ አንድ ድርጅት መሄድ ጉዳይ ግን ለነገ የሚባል ወይም የሚያድር አጀንዳችን እንዳልሆነ ሁላችን ተግባርተናል ማለት በእኛ በኩል በግልጽ የቀረበ ጥያቄም የለም። ምናልባት እንዲህ ያሉት አካላት ከኛ ጋር ቀጥተኛ ግንኙነት አድርገው ፎርማል በሆነ የድርጅት ግንኙነት ውስጥ ወይም ያደረጃጀት፣ የተቋማዊ አጀንዳ ውስጥ ውይይት ያለፈ አጀንዳ እንደሌለ ይታወቃል። ስለዚህ እኛ በጉዳዩ ላይ የተብራራ እና ግልጽ የቀረበልን ጉዳይ የለም። ሆኖም ግን እኛ የምናስቀድመው ከምንም በላይ የአማራዊ አንድነትን ነው ማለት ነው። ምክንያቱም በማንኛውም ሁኔታዎች የአማራ አንድነት የመጀመሪያው አስቻይ ሁኔታ መሆኑን ስለምንረዳ ለድል የሚያበ በማንኛውም መድረኮችም ሆነ በማንኛውም የጦርነትም ሆነ የውይይት መድረኮች ሊያሸንፍልን የሚችል የአማራ አንድነት መሆኑን ስለምንረዳ ቅድሚያ ለውይይትም ሆነ ለጦርነት ድል የሚያበቁና የውስጥ አንድነቶችን ማስቀደም እንደሚገባን በማስተር ትኩረታችን አንድነት ላይ አድርገን ቅድሚያ እየሰራን ነው። ከሌሎች አጀንዳዎች ከማንኛውም አደረጃጀት ጋር እንደ አማራ ምላሽ የሚያስፈልጋቸው እንጂ በተናጠል አሁን ባለንበት የአደረጃጀት ማቀፍ ምላሽ የሚሰጡ ጉዳዮች እንደሌሉ ለማድረግም ምቹ ሁኔታ እንደሌለ ገምግመን አንድነትን አስቀድመን ነው መጀመሪያ በአንድነት ውስጥ ወይም ባንድ ድርጅት ማዕቀፍ ስር የሚመለሱ ጉዳዮችን በተበታተነ መንገድ አስተያየት አንሰጥባቸውም ብለን ወደ አንድነት አሰፍረን እየሰራን ነው የምንገኘው ማለት ነው። ከሀገራዊ ምክክር ከሚል አጀንዳ ጋር በተያያዘ አማራ ፋኖ አንድነት በጎንደር መለከተው አካል ጋር ግንኙነት አድርጎ እየተጠየቀውም የሰጠው ምላሽ የለም። በእኛ በኩል የተብራራ ሀሳብ በዚህ ጉዳይ ስለሌለ እውቅናው የለንም ማለት ነው። አስተያየት ለመስጠት ግን ካስፈለገ መጀመሪያ ውይይትና ምክክር የሚደረገው ሰላም ባለበት ሁኔታ ውስጥ ሰላም ደግሞ የሚመጣው ደግሞ ያልተመለሱ ጥያቄዎች መመለስና የሕዝባችን የሉን አደጋ ዋስትና ሲያገኝና ወራሪ አካል ከቀጠናው ሲወጣ ነው ምክክር ሊኖር የሚችለው። ከዛ ውጪ የፖለቲካ ኃይሎች በሚሸማቀቁበት በታሰሩበት፣ ሀሳብ ያላቸው አካላት ጠርዝ ይዘው ከላይ በአየር ከታች በታንክ በመድፍ፣ በእግረኛ ጦር በሚፈልጉበት ሁኔታ በሚወተቡበት ሁኔታ የሰብአዊ እና አጠቃላይ የመብት ተቋማት በሙሉ ዋጋ ቢስ በሆኑበት ሁኔታ በአዋጅ የአስቸኳይ ጊዜዋች ልዩ ልዩ አዋጆች እና አጠቃላይ የህግ ማዕቀፎቹ ጠበው መብት እና የሀሳብ ጉዳይ አክትሞ የትጥቅ አማራጭ መነጋገሪያ አጀንዳ በሆኑበት አውድ ውስጥ የሀገሪቱ ሁነት ውስጥ በተለይ በአማራ ውስጥ ያለው ሁነት ምክክር የሚለው ፌዝ ነው፣ ስላቅ ነው ለአማራው። ምክንያቱም ለመመካከር መጀመሪያ በሰላም ውስጥ ነው የምትነካከር። ለመመካከር ያቻላቸው ውይይት አስፈልገው ነው። መብትህን በነጻነት ሀሳብ ህን በነጻነት የማቅረብ መብትህን ዋስትናህን አግኝተህ የሚታደርገው እንጂ አይደለም። ሀሳብ ክን ህይወት ክን በነጻነት ለማራመድ በማችልበት ሁኔታ መላይ አማራ ህዝብ እየተሰቃየ ለህይወቱ ዋስትና ደህንነት ያልተሰጠበት ሁኔታ ምክክር ብሎ ነገር ፌዝ ነው ማለት ነው። አንደኛው የሀሳብ አካል እንዳይኖረው ተደርጓል። ሁለተኛ እና አጀንዳዎች ሰዎች ተገፍቶ እንዳይስተናገዱ እንዲፈረጁ ልዩ ልዩ ፍረጃ አስተናወቶላቸዋል። አጀንዳዎችን ከማስተናገድ ይልቅ አጀንዳ መዘግባለሁ ብሎ የሚያመጣው እኮ ከዚህ በፊት ጽንፈኛ ብሎ ፈርጆባቸዋል። አጀንዳዎች ከዚህ በፊት እኮ ዘራፊ ብሎ ፈርጃቸዋል። ከዚህ በፊት እኮ ነፍጠኛ ብሎ ፈርጃቸዋል አጀንዳዎች። ስለዚህ የትኛውን አጀንዳ ነው አማራዎቱ እንድንወያይ የሚፈልገው? ስለዚህ አጀንዳ እንዳይመጣ ቀድሞ ፈርጆው በቀረበ ስርዓት ውስጥ በዛሬ የኃይል አማራጭን ብቻ በሀገሪቱ ተግባራዊ ለማድረግ ሁሉ ነገር ደፍጥጦ ለመራመድ በሚሞክር ስርዓት አውድ ውስጥ ምንም አይነት የምክክር አውድና መድረክ በሌለበት ምንሄዳር በሌለበት ሁኔታ ስለምክክር ማሰቡ አብሶ አማራን በምክክር ሂደቱ አለ ብሎ ለማለት እያወያየን የተባለበት መንገድ ተገቢ አልሆነም ነውምክንያቱም ነው ምክንያቱም በጦርነት ውስጥ ምክክር የትኛውም ሀገር ተደርጎ አያውቅ። ምክክር ማለት ትክክለኛው ብሔራዊ ምክክር እና መግባባት ሊወልድ የሚችል ከዛ በኋላ ሁሉ አጀንዳዎች መንግስት የሀሳብ ቀርቦባቸው ወደ ሀገራዊ መግባባት ሊወስድ የሚችሉ መንገዶች ለማምጣት መጀመሪያ አጠቃላይ የነፍስ አማራጮች በሀገሪቱ አማራጮች መቆም የምችልበት ልዩ ልዩ አማራጮች ሳይቀርቡ ምክክር ብሎ ነገር ማጭበርበሪያ ስርዓቱ እችን ቀሪ ጊዜውን አጭበርብሮ አምታቱ ለሚሄድ የሚያደርገው ማጭበርበሪያ መንገድ ነው ነው እና በአማራ ውስጥ ማለት በፋኖ ወይም ለእኛ የአማራ ፋኖ አንድነት በጎንደር በኩል ደግሞ ግልጽ የሆነ ከምክክር ኮሚሽኑም ሆነ ከሌላ አካል ጥያቄ ቀርቦ እኛም በግልጽ የሆነ ምላሽም ሆነ ሚስጥራዊ ምላሽ የሰጠነባቸው ሁኔታዎች የሉም። አቻይ ሁኔታ በትክሉ አለ ብለን አናስብም።